ሰላም ጤና ስትን አድማጭ ተመልካቾቻችን፣ ከቶፕ ትንሽ ኔትወርክ ሁለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አማርቶች ሆን የእነ ጌታቸው ረዳ ፓርቲ በአንድ ወር ከአጋማሽ ውስጥ በትግራይ መስራች ጉባኤን አካሄዳለሁ አለ። ከ1700 በላይ የጥቃቅን ቡድኖች የምክክር አጀንዳዎችን መሰነዱን ሀገራዊ የምክክር ኮሚሽን አስታወቀ። 83 በመቶ የሚሆነው የትራፊክ አደጋ የሚከሰተው በአሽከርካሪዎችና በተሽከርካሪዎች የቴክኒክ ብቃት ችግር ምክንያት መሆኑ ተገለጸ። ሲፒጄ በሶማሊያዊ ጋዜጠኛ ላይ የተላለፈው የሁለት ዓመት እስራት እንዳሳዘነው ገለጸ። ሳውዲ ኢትዮጵያን ጨምሮ 14 ሀገራት ላይ የቪዛ እገዳ ጣለች። አለች። የእነ አቶ ጌታቸው ረዳ ፓርቲ በአንድ ወር አጋማሽ ውስጥ በትግራይ መስራች ጉባኤዬን አካሄዳለሁ አለ። ለዚህ ሳምንት መጀመሪያ ከኢትዮጵያ ብሔራዊ ምርጫ ቦርድ ጊዜ ፍቃድ ያገኘው ዲሞክራሲያዊ ስምረት ትግራይ ፓርቲ ስምረት እስከ አንድ ወር ተኩል ባለው ጊዜ ውስጥ መስራች ጉባኤ እንደሚያካሄድ ገለጸ። ፓርቲው ከመጪው ሰኞ ጀምሮ የአባላት ምርመራና ከክልል እስከ ቀበሌ ያሉ አደረጃጀቶችን የመፍጠር ስራዎችን እንደሚያከናውን አስታውቋል። ስምረት ፓርቲውን የገለጸው ቅዳሜ ግንቦት 23 2017 ዓም በአዲስ አበባው ሸራተን ሆቴል በሰጠው የመጀመሪያ ጋዜጣዊ መግለጫ ላይ ነው። ጋዜጣዊ መግለጫው ከፓርቲው መስራቾች አንዱ የሆኑት የቀድሞ የትግራይ ክልል ጊዜ አስተዳደር ፕሬዚዳንት በነበሩት አቶ ጌታቸው ረዳ ይሰጡታል ተብሎ ቢጠበቅም ባጋጠማቸው የጤና እክል ምክንያት በመግለጫው ላይ ሳይሳተፉ ቀርተዋል። እርሳቸውን በመተካት መግለጫውን የሰጡት የአዲሱ ፓርቲ የሚዲያና የኮሚኒኬሽን ዘርፍ አስተባባሪ አቶ ረዳኢ ሃለፎም ፓርቲው በሚቀጥለው አንድ ወር ተኩል መሰረታዊ ስራዎች እንደሚያከናውን ተናግረዋል። መቶ አባላትን በመያዝ ጊዜ ፍቃዱን ከምርጫ ቦርድ ያገኘው ስምረት በዚህ ጊዜ ውስጥ ከትግራይና ከሌሎች አዲስ አበባ የኢትዮጵያ አካባቢዎች አባላትን የመመልመል ስራዎች እንደሚሰራ አቶ ወረዳይ ተናግረዋል። የፓርቲው ምልመላ በመሰረቱ ከሶስት አካላት ነው። ዋናው ትኩረት የሚያደርገው ሁሉንም የህብረተሰብ አካል የሚያሳትፍ ቢሆንም አሁን መሰረታዊ ትኩረት የሚያደርግባቸው የህብረተሰብ ክፍሎች ግን ሶስት ናቸው። አንደኛው የእኛ አባል የነበረና የለውጥ ኃይልን የደግፈ ከአሁን በፊት የህወሓት አባል ሆኖ ግን ደግሞ ከደረቀው ሳይሆን ከለውጡ ኃይል ጋር ሆኖ እየታገለ ያለው አባልም ካድሬም እንዳለ የሚቀጥል ይሆናል ብለዋል። አዲሱ ስምረት ፓርቲ የህወሓት አባል ያልነበሩ ወጣቶችና ምሁራን ላይ ትኩረት እንደሚያደርግም አቶ ረዳ ይገልጸዋል። በድምሩ እነዚህ የአዲሱ ትውልድ ክፍል ስለሚሆኑ አዲስ ትውልድ በስፋት የሚሳተፍበት የነገው ትግራይን ለመገንባት ልዩ አስተዋጽኦና ያለሰለሰ ጥረት የሚያደርግ እንደሚሆን አስበን የመልመላ ስራችን እንቀጥላለን ሲሉም አብራርተዋል። ከ1700 በላይ የጥቃቅን ቡድኖች የምክክር አጀንዳዎች መሰነዱን ሀገራዊ ምክክር ኮሚሽን አስታወቀ። እስከ ዛሬ ድረስ ባለው ሀገራዊ ምክክር ሂደት ከ200 ሺህ በላይ መሳተፋቸውን ከኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮች አንዱ የሆኑት ዶክተር አምባዬ ኦጋቱ ተናግረዋል። ኮሚሽኑ ከ1746 በላይ የሆኑ የጥቃቅን ቡድኖች የምክክር አጀንዳዎች መሰነዱን ኮሚሽነሩ አስታውቀዋል። ዶክተር አምባዬ ይህን ያስታወቁት አርብ ግንቦት 22/2017 ዓ.ም በአዲስ አበባው ሚልኒየም አዳራሽ በተጀመረው የፌዴራል ባለድርሻ አካላት የአጀንዳ ማሰባሰብ መርሃ ግብር ላይ ባቀረቡት ገለጻ ነው። ለሶስት ቀናት በሚቆየው በዚሁ መርሃ ግብር የተለያዩ ፌዴራል ተቋማት፣ ማህበራትና አካላት ነው የወከሉ 900 የሚጠጉ ግለሰቦች እየተሳተፉ ይገኛሉ። በፌዴራል ደረጃ በሚካሄደው በዚህ ምክክር ሂደት ከሚሳተፉት መካከል ከፍተኛውን ቁጥር የያዙ ተጽዕኖ ፈጣር የተባሉ ግለሰቦች ናቸው። በኮሚሽኑ ግብዣ በምክክር አጀንዳ ልየታ ላይ እየተሳተፉ የሚገኙ የእነዚህ ግለሰቦች ብዛት 220 እንደሆነ ከተቋሙ የተገኘው መረጃ ያመላክታል። የሃይማኖት እንዲሁም የሲቪልና የዴሞክራሲ ተቋማት ከመንግስት ተወካዮች እኩል 160 ተሳታፊዎችን አዋጥተዋል። በፌዴራል ደረጃ ያሉ ማህበራትና ተቋማት በ113 ግለሰቦች ሲወከሉ የመገናኛ ብዙሀን ድርጅቶችና ማህበራት 96 ግለሰቦችን በምክክር ያሳተዋል። 83 በመቶ የሚሆነው የትራፊክ አደጋ የሚከሰተው በአሽከርካሪዎችና በተሽከርካሪ የቴክኒክ ብቃት ችግር ምክንያት መሆኑ ተገለጸ። በከፍተኛ ደረጃ እየተከሰተ ባለው የትራፊክ አደጋው 69 በመቶ ገደማ የሚሆኑት በአሽከርካሪዎችና 14 በመቶ የሚሆነው ደግሞ በተሽከርካሪ የቴክኒክ ብቃት እንደሚከሰት የመንገድ ደህንነትና የመንገድ ፈንድ አገልግሎት ተናገረ። በሀገሪቱ ከእለት ተዕለት እየጨመረ የመጣው የትራፊክ አደጋ አሳሳቢ ደረጃ ላይ መድረሱን የገለጹት በአገልግሎቱ የመንገድ ደህንነት ትምህርትና ግንባታ መሪ ስራ አስፈጻሚ አቶ ዮሐንስ ለማ ለአደጋው መጨመር ምክንያቱ ብዙ ቢሆንም በዋናነት የአሽከርካሪዎች ቸልተኝነት ተጠቃሽ መሆን ተናግረዋል። መሪ ስራ አስፈጻሚ አክለውም የእግረኞች የመንገድ አጠቃቀም ችግር፣ የመንገድ ሁኔታና በተለይም ጥናቶች እንደሚያሳዩት ከልክ በላይ ፍጥነት ማሽከርከር ለአደጋ ተቀላጭ የሚያደርጉ መንስኤዎች መሆናቸውን ተናግረዋል። አደጋው የሰው ህይወት ከማጥፋት በተጨማሪም አምራች የሚባለውን የሀገሪቱን ወጣት እያሳጣን ነው ያሉት አቶ ዮሐንስ በንብረት ውድመት ላይ እየደረሰ ያለው ምጣኔ ሀብታዊ ኪሳራ ቀላል የሚባል አለመሆኑን አንስተዋል። የትራፊክ አደጋ በአብዛኛው ከአምስት እስከ ሰላሳ የእድሜ ክልል ባሉ ሰዎች ላይ የሚከሰት ሲሆን አደጋ የሚደርሰው ደግሞ ከ18 እስከ 30 እድሜ ያሉ አሽከርካሪዎች እንደሆኑ አቶ ዮሐንስ ጠቁመዋል። በ2016 ዓ ም በንብረት ላይ በደረሰ አደጋ ብቻ ከአራት ቢሊዮን ብር በላይ የሚገመት ንብረት መውደሙን አስታውሰዋል። ሲፒጄ በሶማሊያዊ ጋዜጠኛ ላይ የተላለፈው የሁለት ዓመት እስራት እንዳሳዘነው ገለጸ። ውሳኔው እሱ ባልፈጸመው ጽሁፍ ላይ የተመሰረተ ነው ብሏል። ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ የጅግጅጋ ቴሌቪዥን ኔትወርክ መስራች ጋዜጠኛ አህመድ አውጋ ባልጻፈው የፌስቡክ ጽሁፍ ምክንያት የሁለት ዓመት እስራት በመፈረዱ ማዘኑን ገልጿል። ሲፒጄ ግንቦት 22 2017 ዓ.ም በወጣው መግለጫ እንዳስታወቀው አህመድ በ2012 ዓ.ም የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ በመተላለፍ ወንጀል ግንቦት 14 2017 ዓ.ም በጅግጅጋ በሚገኘው የፋፈን ዞን ከፍተኛ ፍርድ ቤት ጥፋተኛ ተብሏል። የዓለም አቀፉ የጋዜጠኞች መብት ተሟጋች የአፍሪካ ፕሮግራም ዳይሬክተር አንጀላ ኩይንታል በአህመድ ላይ የተላለፈው ቅጣት ኢትዮጵያ በፕሬስ ነጻነት ላይ የምትወስደው እርምጃ መጨመሩን ያሳያል ብለዋል። አክለውም የሱ ባልጻፈው ጽሁፍ የተላለፈ ፍርድ ነው ያሉት ባለስልጣኗ፣ ተቃዋሚ ድምጾችን ለማፈን የህግ ስርዓቱን ከመጠበቅ እንዲታቀምም ጥሪ አቅርበዋል። ሳውዲ አረቢያ ኢትዮጵያን ጨምሮ በ14 ሀገራት ላይ የቪዛ እገዳ ጣለች አለች። ሳውዲ አረቢያ በድምሮ በ14 ሀገራት ዜጎች ላይ የብሎክ ቪዛ ማውጣት በጊዜያዊነት ማገዷን አስታውቃለች። ከነዚህ ሀገራት መካከል ኢትዮጵያን ጨምሮ ሰባት የአፍሪካ ሀገራት ይገኙበታል። ይህ የቪዛ እገዳ አዲስ የጊዜያዊ የስራ ቪዛ ማመልከቻ ያሉት የሚመለከት ነው የተባለ ሲሆን በውጭ ዜጎች የስራ ኃይል ላይ የተመሰረቱ የሳውዲ አረቢያ ዘርፎችንም እንደሚጎዳ ተገልጿል። በእገዳው ሰለባ ሆኗል ከተባሉት የአፍሪካ ሀገራት መካከል ኢትዮጵያ፣ ግብጽ፣ ናይጄሪያ፣ አልጄሪያ፣ ሱዳን፣ ቱኒዚያ እና ሞሮኮ ይገኙበታል። ከዚህ በተጨማሪም ኢንዶኔዥያ፣ ኢራቅ ዮርዳኖስ፣ የመን፣ ህንድ፣ ፓኪስታንና ባንግላዴሽም ተካተዋል። እነዚህ ሀገራት ከሳውዲ አረቢያ ከፍተኛ የሰው ሀይል ፍልሰትና የገንዘብ ዝውውር ስለሚያገኙ እገዳው ከፍተኛ ኢኮኖሚያዊ ጫና ሊያስከትል እንደሚችል ተዘግቧል። አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም